ኦሮሚያ ክልል በምስራቅ ሸዋ አካባቢ ያለውን የክረምት ስንዴ እርሻ ማሳጨድ እና የበጋ ስንዴ ማስጀመር ፕሮግራም ነበር ዛሬ ነበረን። ዘንድሮ በሀገር ደረጃ ክረምት ወደ አራት ነጥብ አምስት ሚሊዮን ሄክታር የሚጠጋ የስንዴ እርሻ ታርሰዋል። በበጋም እንደዚሁ ይታሰባል ከ ስምንት ነጥብ አምስት እስከ ዘጠኝ ሚሊዮን ሄክታር የሚጠጋ ስንዴ በዚህ ዓመት ይመረታል። አምና ከነበረን ምርት አንጻር በእጅጉ የበለጠ እንደሚሆን ይጠበቃል። ከስንዴ በተጨማሪ ሙዝ አይተናል፣ ፓፓያ አይተናል፣ አሳ ምርት አይተናል። እነዚህ ሁሉ በካርቦሃይድሬት እና በፕሮቲን እንዲሁም በፍቱ ያሉ ምግቦች ለጤናችን ገንዘብ እና ሀብት ለመጨመር በምግብ ራስ ለመቻል ሽጠን ለማትረፍ የሚያግዙ ጉዳዮች ናቸው።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 ባዮጋዝ ካለ የእናቶች ድካም የሚቀንስ ከሆነ ማሳ ከታረሰ ብዙ ከተማ መሄድ አስፈላጊ ላይሆን ይችላል። እዚህ ያለው አየሩም ያምራል፣ ማሳውም ያምራል። ችግሩ ምንድን ነው? ማሳ ላይ የምናየውን ነገር ቤት መውሰድ መቻል ላይ ነው እና በተለይ ትላልቅ ምርት የሚያመርቱ አካባቢዎች በፍጥነት አርሶ አደሩ ወደዛ አይነት የኑሮ ዘይቤ እንዲሸጋገር ማገዝ ያስፈልጋል። አሁን በጣም ጥሩ ዘመን ነው። ግልጥ ያለ ፖሊሲ አለን። በቅርበት አመራር ለመስጠት ሁሉም ይተጋል፣ ይለፋል። የኤክስቴንሽን ሙያተኞች ከአርሶ አደር ጋር ይውላሉ። የወረዳ የዞን አመራሮች አንዱ የሚታዩት በዚህ ውጤት ነው የሚገመገሙት፣ እንደ ዋና ስራቸው ይወሰዳል። ይሄን እድል መጠቀም ያስፈልጋል። ከዚህ ቀደም ግብርና በዚህ መንገድ ብንመራው ኖሮ አሁን የምናየው ውጤት ማየት እንችል ነበር። አሁን አምና የነበረው ምርትና ዘንድሮ የምንጠብቀው አይገናኝም። ከስምንት ነጥብ አምስት ሚሊዮን ሄክታር በአቨሬጅ በአርባ እንኳን ቢባዛ ምን ያክል ሊገኝ እንደሚችል መገመት ይቻላል። በሰላሳ አምስትም ቢባዛ ምን ያክል ሊገኝ እንደሚችል መገመት ይቻላል። ከዛ በላይ እንደሚገኝ ይታወቃልና ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል፣ ከውጭ የምናስገባቸው ምግቦች ይቀንሳል፣ ወደ ውጭ መላክ አቅማችን ያሳድጋል። ዘርፈ ብዙ ጠቀሜታ ነው ያለው። እንግዲህ ኢትዮጵያ ትቀየራለች፣ ትበለጽጋለች። በሚቀጡት አስር ዓመታት አፍሪካ ላይ ያላት ቦታ ይስተካከላል ሲባል ዝም ብሎ ፍላጎት አይደለም፣ መሬት ላይ ያሉትን ስራዎች በማየት ጭምር ነው። በእርሻ ያለውን ስራ በደንብ እንደምታዩት ተስፋ የሚሰጥ ነገር ነው፣ ብዙ ስራ ይጠበቅብናል። ግን ጅማሯ አስደማሚ ነው። እንግዲህ ስለ 8 ሚሊዮን ሄክታር ስንዴ የምናወራው ከ3፣ 4፣ 5 ዓመታት በፊት ያው የት እንደነበርን ይታወቃል። በማዕድን ዘርፍ ቢወሰድ በጣም ብዙ ተስፋ ስጪ ነገሮች አሉ። ኢንዱስትሪው በከፍተኛ ደረጃ ሪስፖንድ እያደረገ ነው። እነዚህን አስተሳስረን ምርታማን ተሳደገን ሀብት ካገኘን በኋላ አርሶ አድሮ የሚጠቀምበትን መንገድ ካመቻቸን የኢትዮጵያን ብልጽግና የማየት የኢትዮጵያን ተለውጣ በአዲስ ቁመና የመታየቷ ጉዳይ ተስፋ ሰጪ ይሆናል። ዋናው ለኢትዮጵያውያን ማስተላለፍ የምፈልገው መልእክት ሆሊስቲክ አፕሮች መከተላችን ግብርናውን ሳንጥል፣ ኢንዱስትሪውን ሳንጥል፣ ማይኒንጉን ሳንጥል፣ ከተማውን ሳንጥል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 የሚዲያው የሚያስጨሆው ብዙዎች የሚነጋገሩበት ጉዳይ ፓፓያ ሊሆን ይችላል፣ ግን ሙዝም የተሰራ ነው። ሚዲያ የሚያስጨሆው ጉዳይ ቱሪዝም ሊሆን ይችላል፣ ግን ኢንዱስትሪም የተሰራ ነው። እና ተስፋ በብዙ አለ። እንበርታ፣ እንስራ። ለማይረቡ ወሬዎች ተላልፈን አንሰጥ። ካልባሌ ጉዳይ ወጥተን በስራ በትጋት ብቻ ውጤት ለማምጣት እንጣር። ያልሰራ አይብላ ነው የሚባለውና ካልደከምን የሚመጣ ነገር የለም። በስራ ብቻ የምንቀይረው ሀገራችን ማንም የሚቀይርልን የለም። የምንቀይረው እኛን ነን። የምንቀይረው ደግሞ በልፋትና በስራ ነው። ያንን ነገር የጀመርን ይመስለኛል። እንግዲህ ይህን ማስቀጠል ከቻል ውጤታማ እንደምንሆን ተስፋ አድርጋለሁ። ባየሁት ነገር ደስ ብሎኛል። እንበርታ፣ እንስራ ማለት እወዳለሁ። አመሰግናለሁ።